እሺ አመሰግናለሁ። እንግዲህ በዛሬው ዕለት በአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር የኮሬል ታደሰ ሙርነ ብርጌድ የሻለቃ መማር የሻለቃ መማር ጌትነት የተቀላቀሉ በርካታ ከአድማ ብተናና ከሚሊሻ ተቋም በጣም በሚገርም ሁኔታ አስደማሚ በሆነ መንገድ እኒህ የአማራ ወጣቶች ከዚህ መንገድ እስካሁን ስናደርገ የነበረው ትግል ስላላሳመንን ከወንድሞቻችን ከወገኖቻችን ጋር አንዋጋም በማለት ከተቋሙ ወጥተው ወደ አማራ ፋኖ ተቀላቅለዋል። እስኪ ከነዚህ መካከል አጭር ቆይታ እናደርጋለን። ወንድሜ እስኪ ስምህን እና ሻለቃውን ያለውን አስተዋውቅና አጭር ውይይት እናደርጋለን። ስሜ ምክትል አስር አለቃ በላይነ ደግሞ እባላለሁ። ከሰባተኛ እዝ ከመቶ አንደኛ ኮር አስራ ሁለተኛ ክፍለ ጦር መከላከያ ነበሩ እና ከዚህ በፊት ስታገል ነበር። እንዳጠቃላይ ሀገር መስ ነበር። አሁን ግን ከዛ ከመጠው ሳይሆን እዚህ ጋር በመረው የከተማ የሚሰራው ስራ በቃ ለራሱ አመራር የተባለው ራሱ ገንዘብ ስብሰባ እና አማራ ምንም ለሀገር እንደማያስብ ለራሱ ወዳም እንደሆነ ነው እየተወራ ያለ ስለዚህ አንድ ግለሰብ እዛ ጋ ስልክም ማውራት አይችልም እዛ ተቋም ሆኖ ሲያወራ ከባንዳ ጋር ነው የምታወራ እዛ ከነ እንትን ጋር እየተባለ እየተሸማቀቀ ሲታሰር አንድ ወር እዛ የተቀመጠ አካል ሶስት ሳምንት እየታሰረ ነው ያለ ማለት ነው እና ይሁላ ይሁላ እዛ ጋር በጣም መጥፎ ስራ ነው ያለ የሚሰራውን ሰው ሴት ወንድ አይሎም እራሱ ማለት ነው። ይሰክራሉ፣ ይጠጣሉ። ሚኒሻ የተባለውም ከዛ ጋር ሰላም አስከባሪ የተባለው በቃ የራሱን እንትን ነው ማለት ነው። ዛ እነሱን እየሰማ እዛ ጋር ያለው አመራር አንድ ተኮስ ግን ሻንጣ ይዞ አስፋልት ላይ ወጥቶ ወደ ባህር ዳር የሚመራ ማለት ነው። ከዛ ጋር ያለ ምንም ትጥቅ እራሱ የላቸውም ማለት ነው። ግን ከገበሬው ማሰባሰብ ነው ማለት ነው። ይሄ አብራራው ምናምን እያመጡ ነው እንጂ ከዛ ጋር ምንም ተግባር እየተሰራ አይደለም ማለት ነው። እና እዚህ ጋር ግን እኔ ሲያስጠላኝ ነው ወደዚህ የተቀላቀሉት ስቀላቀል በክብር የተቀበሉት ልብስ ከፈለጉ ጫማ ከፈለጉ በክብር ማለት ነው። ከዛ ጋር ሲወራ ግና ቀብታችሁ ከሄዳችሁ መሳሪያ ተቀብለው እንደገና ይገሏቸዋል፣ ይገርፏቸዋል ነው ይባላል። እኔ ው እንዳያስቁ ነው መሳሪያ ይዤ እንደምትወጥ አሁንም ያለሁት ማለት ነው። ስለዚህ እዛ ያሉት ጓዶች ደግሞ እኛን እንዲመስሉ እኛ ማበረታታትና መሳብ አለብን ማለት ነው። አመሰግናለሁ። እስኪ ሌላኛው ጓድ ደግሞ እንደዚያው ስምህን አስተዋውቅና፣ እስኪ የነበረው ሁኔታ ምን ይመስል ነበር እዛ ተቋም ላይ እያላችሁ? እንደው ስለ አማራ የሚባለው ነገር ምንድነው? ምን እየተባላችሁ ወደዛ ተቋም ውስጥ እያላችሁ ምንድን ነበር ስለ ፋኖ የሚባለው የሚነገረው ነገር? በተለይ እንግዲህ እኛ በርካቶቹ እዚህ ያላችሁት እንግዲህ አማራ ስለሆናችሁ እንደው ስለ አማራ የሚባለው እዛ ላለው ጦር ምንድን ነው እየተባለ የሚሰበከው ወይ የሚነገረው ነገርና አሁን ላይ ያየው ነገር ምን ይመስላል የሚለው እስኪ አጭር ቆይታ ደግሞ ከአንተ ጋር ያው ከዛ የነበረው ያው እኛ በፊት መስሎ ነበር የወዳኛቸው ደም ነሽ ባላለኝ ግን ያው እዚህ ስንገባ ወደዛ እውነት መስሎ ነበር የገባን። እዛም ስንገባ ደግሞ ያለው ነገር አማራን ማራከስ እና ወይም ማጠጣል እንጂ ወን የነሱ እንትን በቃ አለ ራሱን የቻለ ራሳቸው እንትን ነው እንጂ ለትግል ምናምን አይደለም። እዛ ያለው ነገር እንደገባን ምንም ነገር የለም አማራን አማራን ያው ዝም ብሎ ባለው ነገር ትንሽ እንደዛ እንደዛ ለብለብ ያደርግሃል። ትገባለህ ቡሽ ይዘህ ታገለግላለህ እንጂ መሳሪያ የሚባልም የለም። ያው እዚህ ገበሬ አንዳንድ ላይ ይለቃሉ ካመጡ ያው ከአምስት አንድ ነበር። ወደዚህ ስንመጣ መጀመሪያ ምናምን ነበር የምንባለው፣ ይገሏችኋል፣ ያርዷችኋል፣ አሁን ብትሄዱ አንጠለጥሏችኋል እንኳን እናንተ ሴት ነበር ሚሉን የነበረ። ግን ውሸት ነው። ምንም ፖለቲካ ነው። መጣን በክብር ተቀብለው በክብር እንኳን ሊገሉን እንትን ሊሄዱት ራሱን የቻለ ፕሮግራም ተዘጋጅቶልን ነው። ወደ እነሱ ስንቀላቀል ልብስም ጫማም ሆነ ሁሉ ነገር የተደረገ ነው። እንደዚህ ነበር። እሺ፣ ከልብ አመሰግናለሁ። ሁለቱ እንግዲህ ከአድማ ብተና ተቋም የመጡ ናቸው። እስኪ እንግዲህ ደግሞ ከሚሊሻ ተቋም ደግሞ አብረው ወደዚህ እንግዲህ በርካቶቹ አሉ ከኋላ። እስኪ እንግዲህ አጠር ያለ ደግሞ እስቲ ከሚሊሻ ተቋም እንዴት እንደነበረ ሚሊሾች እንዴት እንደሚወስዷችሁ እዛ ከመጣችሁ በኋላ ከተቀላቀላችሁ በኋላስ ምን አይነት ስራዎች ነበር የሚሰጧችሁ? ምንስ ነው እያሉ ለእናንተ የሚሰብኳችሁ ወይስ የሚያስተምሩት የሚለውን ነገር እስኪ ራስክን ስምን አስተዋውቅና አጭር ቆይታ ደግሞ ካንተ ጋር እናድርጎ እንደማለት። እሺ ስም ይፈንታው ደግ እባላለሁ። ስም ይፈንታው ደግ እባላለሁ። ነገር ግን በአጋጣሚ ላይ ገቢ ያለን ከር ነገር ጥን ግን አጋጣሚ ተሰራላችሁ ዶሚ ለግዴታ ካሰናቆይቱ ከዛ ወደ ስራ ከገባን በኋላ እንኳን ቢያንስ እንኳን ሽንት ቤት ለመጠቀምና ወይም መሸታ ቤት ለመጠጣት ስንፈልግ

አይሰጠው በቅጡ ዘርፎ ይሄዳል ይወጣል ስለሚባል፣ ብዙ ጫናና በደል ላይ ነበረበት። የራሱን ጥቅምና ኪስ ማስፋት ካልሆነም ለኛ ምንም የሚያደርግልንና የሚያግዘን አንድ ነገር የለም የቆየነው ቆይታ። አሁን ግን ከዛን ቀን አንስተን ከመጣን በኋላ መጀመሪያ ላይ ገና ስትወጡ ወዛ ያንጠለጥሏቸዋል፣ እንደዚህ አደርጋቸዋል፣ እንደዚህ አደርጋቸዋል። ነገር ግን እኛ ከወጣን ቀን አንስተን ካለው ሁኔታ በአማራ ቆይታና በአማራ አቀባበል እኛ የአማራ ታናዎች ወንድሞቻችን ልጆቻችን ቤተሰቦቻችን በአማራበት ደረጃ ተቀብሎ በሰፋ መንገድ ተቀላቅለው አሁንም አብረን እያለን በምንም ነገር የተደረሰበት ችግር አይሻ። እንደሻችን ተንዘላጠን እንደሻችን ወጠን ገብተን ከወንድሞቻችን ጋር ነው ያለን። አሁንም ምን የምለው ከዚያው ያለው ወገናችን ምን ይሻና አድማ በትን ሆነ ሰላም አስከባሪ ያሉ ልጆቻችን ወዳለ ወደ አማራ ፋኖ ተቀላቅለው ያለውን ነገር አገራችን በአንድነት ያለውን ጉዳይ በጋራ አገራችን ሀገር እንድናሰኝ ወደኛ እንዲገቡ እንዲመለሱ ስል ባከሮት ጠይቃለሁ። ወንድሞቻችን ያለምን ሰቀቀል ወደዚህ እንዲመጡ ስላሳስባለን። እሺ፣ አመሰግናለሁ ጓድ። እስኪ እንደው በመጨረሻ እንግዲህ ለተለያየ ለአራት ሺ አምስት ሺ ብር ለማይሞላ ደሞዝ ጥቅማጥቅም ብለው ከጠላት ጎን ተሰንፈው ያሉ ወንድሞቻችን አሉና እስኪ እንደው በመጨረሻ ለእነሱ የምታስተላልፈው መልእክት ካለህ በመዝጊያ የመጨረሻ እድሉን ለአንድ ዝልስት እኔ እዛ ለተቀላቀሉ ለእኛ ወንድሞች ለአምስት ሺ እና ለአራት ሺ ደሞዝ፣ ለዛውም ተሳቅቆ ለመኖር እዛ እንዲቀመጡ ያደረጋቸው ፖለቲካ እኔ ማስተላልፈው መልእክት እኛን እንዲመስሉና እዚህ ሰፋ ብለው በድላቸው እንዲኖሩ መቆየት እየቻላሉ እየቻሉ ያለ እድሜያቸው እንዳይሞቱ ከዛ ጋር ቁጭ ብለው በዛኛውም ሆነ በዚህኛው ከዛ ቁጭ ብለው ከዛም ያለ እስራትና ግድያ ማለት ነው። ከዛ ጋር ትልቅ አሰቃቂ ነገር ነው ያለ ማለት ነው። እና ልጆች እዛ ጋር ያሉት ወደዚህ ተቀላቅለው ሰፋ ብለው ቢኖሩ ከቻሉ ከዚህ መታገል፣ አልቻሉ ደግሞ ስራቸውን ሰርተው እንዲበሉ ከቤተሰቦቻቸው ጋር ሆነው፣ ይህን መልእክት ነው ማስተላለፍ እሺ አመሰግናለሁ። እንግዲህ ይህን ሁሉ የምታዩትን በርካታ ስራዎችን የሰሩት በዚህ በሻለቃ ውስጥ ሁለት አመራሮች አሉ። እንግዲህ ከሻለቃ አስተዳደር እና የሻምበል አስተዳደር ከጎን ይገኛሉ። እራሳቸውን ያስተዋውቁና እንዴት ይህንን ስራ ሊሰሩት ቻሉ? ምንስ ተጠቅማችሁ ነው? ምን ስራዎችን ሰርታችሁ ነው እነዚህን አባላቶች ወደዚህ ወደ ቀድሞ ማንነታቸው ወደ አማራ እንዲመጡ ያደረጋችሁት? ምን ስራ ብትሰሩ ነው? ቀጣይስ ምን ለመስራት አስባቸዋል ሌሎች ወደኛ እንዲመጡ ምን ያዘጋጃቸው ነገር አለ የሚለውን ጓድ፣ ከሻለቃው አስተዳደር እንጀምርና ራስክን አስተዋውቀህ በምን አይነት መንገድ እንዳመጣቸው አጭር ማብራሪያ ያስተምር። እሺ፣ የአማራ ፋኖ ብሔራዊ ኃይል የአንደኛ ክፍለ ጦር ኮሎኔል ታደሰ ምነ ብርጌድ ሻምበል መማርጌትነት ሻለቃ ወይም ሻለቃ ሁለት አስተዳደር ነኝ። ምናልባት እነዚህ የምታያቸው ጓዶቻችን ከአሁን በፊት የጠላትን ቁመና በጥሩ ጎን አይተው ከእሱ ጋር ከጎኑ ተሰልፈው የአማራን የሚጨፈጭፍን ኃይል እውነት መስሏቸው ለአንድ ኢትዮጵያ በሚል በሰጣቸው መመሪያ መሰረት በዛ መልኩ ሂደው ገብተው ከሱ ጋር ተቀላቀለው ከጎኑ ከቆዩ በኋላ ሳይገባቸው ከገቡ በኋላ አሁን ሲገባቸው ግን የአማራ ፋኖ ብሔራዊ ኃይል ያቀረበውን ጥሪ በመረዳት የያለብንን የሕልውና የማንነታችን ጉዳይ ሲገባቸው ከኛ ጋር ለመቀላቀልና ለመታገል ወስነው አሁን የምታዩቸው ከኛ ጋር ይገኛሉ ማለት ነው። የአማራ ፋኖ ብሔራዊ ኃይልን ተቀላቅለው ይገኛሉ አሁን በቀረበልን ጥሪ መሰረት ማለት ነው። ስለዚህ እኛም ልክ እንደ መማር ጌትነት ሻለቃ የየድርሻችን ለማበርከት እዚህ ጋር የምታዩትን ጥሩ ጎናቸው የመጡልን ጥሩ ጎናቸው ነው። ቀጣይም ደግሞ ይህን ጥሩ ጎናቸውን ላልመጡ ጓዶቻቸው እያስተላለፉ ወደኛ የሚመጡበትን አጋጣሚ እንዲያመቻቹልን በጋራ እየሰራን እንገኛለን። አሁንም እነዛኞች ጓዶች በሚመጡበት ሰዓት ልክ እነዚሁን ተንከባክበን እንደተቀበልናቸው ሁሉ እነዛንም ተንከባክበን ወደኛ በምንችለው መንገድ፣ በኢኮኖሚም በትጥቅም በስንቅም ከጎናችን ሆነው እንዲሰሩ መልካም እድል እንፈጥርላቸዋለን ማለት ነው። አሁንም ከዛሬ ጀምሮ እንዲመጡ በሚችሉት ጓዶች ምናልባት እኛ አድራሻቸውን ላናውቅ እንችላለን። እኒህ ጓዶች ግን አብረዋቸው የቆዩ ጓዶች አሏቸው። በስልክም በተለያየ መንገድም አድርገው ከጎናችን እንዲሰለፉ ቅስቀሳ እንዲያደርጉልን ጥሪ ነው ያቀርባለሁ። ጨርሻ፣ አመሰግናለሁ። እንግዲህ በዚሁ በቅርበት ደግሞ በርካታው ኃይል ወደ ሻምበሏ የተቀላቀሉ ናቸው እና እስኪ ከሻምበል አስተዳድር ደግሞ እንዴት እንደሰሩ ደግሞ እንዲሁም በመጨረሻም ለቀጣይ በምን አይነት መግባት እንደሚሰሩ አጭር ሀሳቦችን ደግሞ እንቀበል። አመሰግናለሁ። ይህ ነው ደምበላሽ እባላለሁ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ኮሬንት አደሰ ሙሉ ሻለቃ ወይም ሻለቃ ሁለት ሶስተኛ ሻምበል አስተዳደር ምናልባት ወዶች ተናግረውታል። እዚህ አካባቢ ያሉ እኛ አካባቢ ወጣቶች ሄደው ወደ ጠላት ቀጠና ተቀላቅለው የቆዩበት ሰዓት ያለውን የውስጥ ለውስጥ ስራ ነው። እኛ የአፈሙዝ ትግል ብቻ ሳይሆን የጠላትን ማንነት ኃይል የመሸርሸር አላማ ይዘን ውስጥ ለውስጥ በጀት መበጀት ባለብን ልክ የበጀት ነው የሚሆን። ምንም ይሁን እኛ በአፈሙዝ ብቻ አይደለም የምናምን በፖለቲካውም እያስረዳን፣ እነዚህ ልጆች ጓዶቻችን የጠላትን ትጥቅና ስንቅ ይዘው ወደኛ ተቀላቅለዋል። እንደምታያቸው አሁንም ቢሆን ከዚህ ከመጡ በኋላ ምንችለውን እንክብካቤ እያደረግን ከኛ ከጎናችን አድርገን የጠላትን ስብስብልት ለኛ እያስረዱ ጠላትን ምናመጣ የምንሸረሽርበትንና ጠላትን እንዴት ማጥቃት እንዳለብን ከነሱ ወገን ስለቆዩ የነሱ ስስብልት እያሳዩን ለኛም ትልቅ ለድርጅቱ ትርፋማ አድርገውት ይገኛል። አሁንም ቢሆን ከዚህ ከዚህ በኋላ የሚመጡትንም በስርዓት ተቀብለን የመንከባከብ ይሄን ሲመጡ እንኳን መንገድ ላይ ሄደን ከጠላት ጋር ተኩስ እያደረግን እነሱን በጎናችሁ ከኔ የማምጣት ስራን እየሰራን እነዚህ ልጆች በሰላም ተቀብለናቸው እኛ ጋር እየተንከባከብናቸው እንገኛለን። ከዚህ በኋላ የሚመጡትንም በስርዓት እስካሁን ምን ሰራህ ሚለውን ትተን ከዚህ በኋላ ከኛ ወገን ነህ። ያለፈው አልኳን አሁን ግን ሲገባህ ከኛ ወገን ሁነ የኛ ጀርባ የኛ ወንድም አቃፊ፣ ደጋፊ ሆነ ከኛ ጎን ስንሞት እንድታነሳ ስንሞት እናነሳለን በሚል አንድነት እየተነጋገርን አሁንም ቀጣይ በዚህ ሳምንት የሚመጡ በጣም ብዙዎች አሉ። ከኛ ጋር ስራ እየሰራን ነው። ምናልባት እነዚህ ልጆች በዋናነት ወደዚህ እንዲመጡ ያደረጉበት ዋናው ምክንያት ምክንያታቸው የአማራ ብሔራዊ ኃይል በሚል አንድነት የአራቱ ቀጠና ወይም የአራቱ ክፍለ ሀገር በአንድ መቋቋም ትልቅ አስተዋጽኦ ስላለው እነሱ ያንን ተረድተውን ወደዚህ እንዲመጡ ያደረጉት። አሁንም ቢሆን ከዛ ጠላት ወገን ያሉት በቅርቡ ወደኛ መጥተው እንዲቀላቀሉ ከዚህ በፊት የሰሩትን ምንም ሳንል እንደምንቀበላቸውና ካልመጡ ግን፣ በቅርቡ ካልመጡ እኛም እርምጃችን የሚቀጥል እንደሚሆን ምናልባት ሂደው በአፈሙዝ ተመትተው ከሚመጡት ይልቅ በሰላም እንቀበላቸዋለን። አሁንም ጥሪያችን እያሳሰብነን ነው። ከመጡ በኋላ ቤተሰቦቻቸውንም እነሱንም በስርዓት ተቀብለን የምንዛቸው መሆኑን ጥሬ ማስተላለፍ ፈልጋለሁ። አመሰግናለሁ። ሁለታችሁንም ከልብ አመሰግናለሁ። በእርግጠኛነት ይሄ ሁሉ ኃይል ነገ ደግሞ በርካታ እንግዲህ ዛሬ እንዳየነው ከሆነ ከአንድ ጋንታ በላይ ያለ ኃይል ነው የወጣው። ያለምንም ኪሳራ ያለምንም ወጪ ግዴታ ባፈሙዝ ተኩስ ብቻ አይደለም ትልቅ ዋነኛው ስራችን የድርጅቱን ወይም ማዋቅሩ ያሉትን መሸርሸር ስለሆነ በዚህ ልክ በቀጣይ ሳምንት ደግሞ ከዚህ የተሻለ በርካታ ከነዚህ ጓዶችና አባሎች ጋር ሁናችሁ በርካታ አባሎች ነው ወጣችሁ ከእናንተ ጋር በትግል እንደማያቸው ተስፋ አድርጋለሁ። መልካም የሥራ ዘመን ይሁንላችሁ፣ አመሰግናለሁ። ውድ አድማጭ ተመልካቾቻችን እንግዲህ በዛሬው ዕለት በሻለቃ መማር እንግዲህ ከፍተኛ የሆነ ሻምበል መሪዎች ውስጥ ለውስጥ እየሰሩት ያለ አጀብ የሚያስብል የሚበረታታና የሚደነቅ ስራ እየተሰራ ነው የሚገኘው እንግዲህ በዛሬ ዕለት ይህን ያክል የምትመለከቱት ከአድማ ብተናና ከሚሊሻ ተቋም የነበሩትን በመነጋገር ከወንድሞቻችን ጋር ካፈሙዝ በተለየ መንገድ የማስከዳት አባሎቻችን ወደዚህ የማምጣት ስራ መስራት አለብን በማለት በሰፊው ስራዎችን እየሰሩ ይገኛሉ። በመላው አማራ የምትገኙ ገብቷችሁም ሆነ ሳይገባችሁ ለሽርፍራፊ ጥቅም ብላችሁ ከጠላት ጎን ተሰልፋችሁ ወገኖቻችሁ ጋር የምታርጉት ትግል ይበቃል። ወደ አማራ ፋኖ ተቀላቀሉ፣ ኑ እንቀበላችኋለን። በየትኛው መንገድ